አለ ውድ የኢትዮስፔር ማርኬት የዩትብ ቤተሰቦች፣ ዛሬ እንግዲህ ለየት ያለ ቪዲዮ ነው ይዤላቸው የመጣሁት። እስከ ዛሬ የምለቀውን ቪዲዮ እያያችሁ ላይክ ስታደረጉ ነበር፣ አብዛኞቻችሁ ኮሜንት ስትሰጡበት ነበር። የሚገርማችሁ እኔ እንደዚህ አልጠበቅኩም ነበር፣ ሶፊያ በዚህ አይነት መልኩ ከልጅቷ ጋር ሌላ ችግር ለመፍጠር ወይም ደግሞ ብዙ ነገር አልፏል። ውስም አይቅር። ምን ማለት ነው? ምን ለማለት ፈልገሽ ነው? ውስም ማለት ነው። እንደዚህ አይነት ግንኙነት ይኖራታል ብዬ አስቤ አላቅም ነበር። አሁን ከልጅቷ ጋር ተቀጣጥረው ተቀጣጥሮ ሊገናኙ፣ ከዛ ሶፊያ ምን ትላለች፣ ይችኛዋ ምን ትላለች? የሚለውን ነገር አብረን የምናየው ይሆናል። ይህንን ስፖንሰር አድርጎ እያቀረበላችሁ ያለው ኢትዮ ስፔር ማርኬት ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ወደ ቪዲዮ ንሄድ ቪዲዮ ምን ይመስላል የሚለውን አብረን እንከታተሉ። ማን እንደላከሽ ምን ቃላት ተጠቀሚ እንዳለሽ አቃለሁ፣ በደንብ ነው የማውቅ አሰላሙ አለይኩም ውድ እና የተከበራችሁ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ደህና ነኝ አልሐምዱሊላህ። በሀገር ውስጥም በሀገር እጅም ያላችሁ እህት ወንድሞቼ፣ የሶፊ ቤተሰቦች እንደምን አላችሁ? ያለን እንግዲህ አልሐምዱሊላህ፣ ያው ዛሬ ላይ የመጣሁላችሁ በአዲስ ቪዲዮ ነው። እውነት ለመናገር ቪዲዮው ለመስራት ፈልጌ አይደለም፣ ግን ደግሞ ምን እንደሚፈጠር አላውቅም እና ሰላሙም ተፈጠረ መጥፎም ተፈጠረ፣ ያለውን ነገር ለእናንተ በቃ ማሳየት ይፈልጋለሁ። ምክንያቱም በቃ ከጎኔ እንድትቆሙ እፈልጋለሁ። በጠቅላላ ማለት ነው። እንደምላችሁ አላውቅም፣ ከምንም እንደምጀምርም አላውቅም። ስቲልን ረጋጋ ትንሽ ያው ቪዲዮ ከፖስትኩኝ ትንሽ ቆይቻለሁ። አንድ አራት አምስት ቀን ምናምን ይሆነኛል እና ያለውን ነገር ደግሞ እናንተ ታይቃላችሁ። ከመፍጠን ሰከን ማለት የተሻለ ነው ብዬ አስባለሁ። እና ሰከን ለማለት ፈልጌ ነው። ችኩል ችኩል ከማለት ነገሮችን ቀስ ብሎ ማጥራት ይሻላል በማለት ነው። እና ዛሬ እንግዲህ ሁላችሁም አይታችሁታል፣ ቪዲዮ ላይ እንዳያችሁት ነው እና የቶፊቅ አዲሷ ፍቅረኛው በጣም እየደወለች ነበረ። እንዲሁም ደግሞ ያው በጓደኞቹ እያስደወለች ነበረ። እኔ ደግሞ ለማንሳት አልፈለግኩም ነበር። እንዳጋጣሚ ሆኖ ያው በጓደኛው ደውላ አግኝታ ያለኝ ማለት ነው እና በጣም ፈልግሻለሁኝ፣ በቃ ላስቸኳይ ነገር እፈልግሻለሁ አለች። ለምን እንደሆነም አላውቅም፣ ምን ይፈጠር ምን እንደምታደርግም፣ ምን ለምን እንደፈለገችኝም አላውቅም እና ከዛ በሰዎች ያው ከያዝኩበት ሮሞት እቺ እሷን ለማግኘት የሆነ ኮፊ ቦታ ተቀጣጥረናል ማለት ነው ዛሬ ምን እንደምትለኝ እኔ ራሱ ለማወቅ ጋጉቻለሁ ምክንያቱም እውነት ለመናገር ጓደኛዋ ብታየት በጣም ነው የሚያሳዝነው ትናንትና ወዲያ ምናምን በቃ ተገናኝተን እያወራን ነበር እና በጣም ነው የሚያሳዝነው አለቃ ፍቅር ግን ከባድ ነው በጣም እኔ እንኳን ሄደ ቀረ ግድ አይሰጠኝም ምክንያቱም አንዴ የተደፋ ውሃ መልሶ አይታፈስም፣ አይደለም እንዲሁም ደግሞ ያው ወርቅ እንግዲህ ያለ ቦታው ሲገኝ ይረክሳል። ስለዚህ እኔ ምንም አይደለም ለእኔ ምንም አይደለም፣ ግን ለልጁ በጣም ነው ያዘንኩለት። ምክንያቱም በጣም ነው የሚወዳት የሚያፈቅራት እኔ ያችን ልጅ ማለት ምን ሆነ እንደወደዳት ራሱ አለቀ። ከባህሪ ባህሪ ይላት የሆነ የሆነ እንጃ አይባልም፣ ያው አይባልም፣ ግን ስላናደደችኝ የሚሆነ አላውቅም። በስነ ስርዓት ምንም በቃ ልግም ነው በጣም እኔ ምላሳም ሰው ደግሞ ምሳሌ፣ አሁን እኔ ሳወራ እሷ ልታዳምጣ ይገባል፣ እኔ እሷ ስታወራ ደግሞ እኔ ላዳምጣት ይገባል። እና ባለፈው በጣም ነው ያናደደችኝ። እና ዛሬ ፈልጌሻለሁ አሁን ነገር አለች ስለ ጓደኛዋ ጸጽቷት ለመመለስም ይሁን አላውቅም እኔ ለመሳደብ ይሁን አላውቅም ብቻ ለምን እንደሆንም አላውቅም። እኔ በተስፋ እጠብቃታለሁ። ግን ወንድሜ አይዞህን አባት ፍቅር በቃ ማለት ፍቅርን ይታደሉታል እንጂ አይታገሉትም ይባላል። አንዳንድ አባባል ሲባል ማለት ነው። እና ለአንተ ካላላት አላላት። በእርግጥ እረዳሃለሁ ማለት እረዳሃለሁ። ፍቅር በጣም ከባድ ነው። እና ያለህበትን ነገር ደግሞ ስለማቅ ነው። እኔ ከዚህ ላይ እየተጋፈጥኩ ያለው ያለውት አንተ ያለህበትን ቦታ ስለማቅ ነው። ግን በቃ ጠንካራ ለመሆን ሞክር፣ ስራ ላይ ፎከስ ለማድረግ ሞክር እና ያለውን ነገር ደግሞ ዛሬ ቀጥራኛለች። ይህን ቪዲዮ እንደምታየው ተስፋ አደርጋለሁ። ግን ብታየው ጥሩ ተፈጠረ መጥፎ ተፈጠረ በዚህ አጋጣሚ እንድትቀየመኝ እኔን አልፈልግም። ያው አማርዬ ያው እንዲደብረህ አልፈልግም። ይህ ቪዲዮ ስታየው ምናልባት ከተጣላንም አናደዳኝ ደግሞ በጥፊ ከመተዋትም ከመታችንም እንድትቀየም አልፈልግም። እኔ ዛሬ ማለት አሁን ላይ ያለሁት እንግዲህ ኮፊ ቦታ ነው ያለሁት፣ እና በቃ በጣም ትዕግስተኛ ሰው ለመሆን እሞክራለሁ። ትዕግስቴን ግን እንዳትፈታተነኝ ደግሞ አላህን ፖስቲ ቤተሰቦቹ ያለውን ነገር ደግሞ የማሳያችሁ ይሆናል። ብቻ እንደዚህ አይነት ነገር አይጣልባችሁ ነው የሚባለው። እኔ ወሎ ስመጣ ለሰላም ለመልካም ነገር ነበር የመጣሁት። ይሄ ነገር ጭራሽ ይፈጠራል ምናምን ብዬ አላሰብኩም። ግን ሁሉም ነገር ተገላቢጦ ሆኖ ነው ነው ያገኘሁት እና በዛ ደግሞ ምንም ዛሬ ደግሞ የሳክሽ ነው። ጋን ጋሉ ማ ይጠቅመን ታረጋክተን ማውራት ተቻለ። እሺ ማለት ለምን ነበር የፈለግሽ? ጥሩ ጥያቄ ነው። የፈለኩሽ በመጀመሪያ ደረጃ ማለት አንደኛ እኔ ጋር ለምን በጓደኞቹ መደወል እንዳስፈለገሽ እኔ ማግኘት ለምን እንዳስፈለገሽ አላቅም። እና ደግሞ እንዴት ውሽማሽ ወይም ደግሞ ፍቅረኛሽ ተከትሎሽ አልመጣም ነው ልኮሽ? ምን ለማለት ፈልገሽ ነው? ውሽማሽ ማለት ብዬ ነው። ወደፊት አንቺም ቤተሰቦችሽን ትደርሱበታላችሁ። ችግር የለውም። እና አሁን እዚህ ጋር የፈለኩች ነገር ቢኖር አሁን አንቺ እዚህ ምን እየሰራች ነው? የእኔ ጥያቄ፣ አሁን አንቺ ወሎ እዚህ ደሴ ምን እየሰራች ነው? ጥያቄ ማለት እዚህ ለምን መተሻል የመጣሽበትን ምክንያት አቃለሁ። አሁን ግን የምትቆይበት ምንም ምክንያት የለሽ ነው። እዚጋ ገብትሻለ መሄድ አለብሽ፣ መመለስ አለብሽ። ሌላ ችግር ለመፍጠር ወይም ደግሞ ብዙ ነገር አልፏል። ከዚህ በፊት ብዙ ነገሮች አልፈዋል። እናም ብዙ ነገርም አሳልፈናል እና በእኔ እና በሱ ህይወት ማለት ቶፊቅ አሁን ያለፈው ህይወታችሁን አውቃለሁ፣ እኔም ያለፈው ህይወቴን አውቃለሁ እያልሽ ነው እንግዲህ። ልጁ ነው የት እንደምታየው አላውቅም፣ አውቃለሁ ምናምን እያልሽ ነው። ችግር የለውም፣ እኔም ያለፈ ህይወቴ ነው፣ አንቺም ያለፈ ህይወትሽ ነው። ከቶፊቅ ጋር የነበረች ማለት ነው። አሁን አንቺ ሲ ምንትሰር ያለሽ አገር ለማንሳት ነው ለማበጣበጥ ነው። እዚህ ያለሽው አገር ሽንተች ነው የመጣሽ። ዛሬ የምትኖረ አዲስ አበባ ረ እንጂ ወሎ እዚህ ምንትሰር ያለሽ ልጂ ነው አሁን ግልሽ የመጣት እ ስላለፈ ህይወቴ ምናምን ደባሽም አንች አሳልፈሻል አልፏል። አስር ጊዜ ስልክ የሚየደወልኩኝ ምናምን ያስቸገኩች ማለት ነው ረ እንጂ ሌላ ነገር ይኸውልሽ አንደኛ ማለት ነው እኔ እንድሄድ አንቺ፣ እኔ ሄድኩም ቀረሁም

በቃ የለ፣ መጥፎ ነገር እንዲፈጥር ስላልፈለግኩ ነው። ገባሽ? ምናልባት እዚህ ጋር ትልቅ ቦታ ነው እና ተረጋግተሽ እንኳን አቅል ሰጥቶሽ ብታወሪ ብዬ ነው። እኔም እሱን ብፈልገው ኖሮ እንደዚህ ቁጭ ብዬ ላወራሽ ልፈልግ ነበር። ገብቶሻል? ምን አሳልፈን እንደተለያየን አንቺም ምንም ታውቂያለሽ። ገብቶሻል? እዚህ ድረስ የመጣሁት ይሄን ነገር ልነግርሽ ነው። እኔ እሺ እቆያለሁ። ቆይ ግን በቃ በሕይወታችን አትግቢ ምናምን ምናምን የምትይ ማለት ነው ሲጀመር

ታገኙኛላችሁ መልሱም እዛ ላይ ያለሽ እንደዛ ብለሽ የምታስቢ ከሆነ ደግሞ ማለት ነው ስለ እኔ መሄድ እና መቅረት አንቺ አይመለከትሽም አንደኛ ማለት ነው እሺ ገባሽ ሁለተኛ ደግሞ ማለት ነው በህይወታችን ጣልቃ ትግቢ የምትይው ነገር ደግሞ ማለት ነው አንቺ ነሽ በህይወታችን ጣልቃ መግባት የሌለም ሰው በማን ህይወት ነው ጣልቃ የገባው ነገርሽ እኮ ከሱ በላይ ማን ይንገርሽ ማን ቢመጣ ነው አንቺ አምነሽ ወደ ራስሽ ህይወት መመለስ የምትችይው ነገርሽ እኮ በቃ ያለውን ነገር ከዚህ በፊት ተገናኝተን ብዙ ነገር ተፈጥሯል፣ ብዙ ነገሮች ተፈጥረዋል። እሱ ነገር አልፈነው አሁን እዚህ ጋር ቁጭ ብዬ ለዋራሽ እራሱ ብቻልኩትልሽ። አሁን እኔ ማን እንደላከሽ ማለት ነው። አዳምጪኝ እራስሽን ብቻ አታውሪኝ። እዚህ ጋር ማን ህይወታችንን እየበጠበጠ እንዳለ አንቺም እኔ የምታውቂው ነው። ተሻላ ማን በማን ህይወት እየገባ እንዳለ በሰው ማዘልሽ የገባሽው እኮ አንቺ ነሽ። ወንድ መቀያየር ምናምን እንደዚህ መለፋት ማለት ነው። ይሄ አቋምነት አይደለም። ነግሽ የምፈልገው ነገር እኮ ያ ያለፈ ያለፈ አንቺ ያለፈ ታሪክ አለሽ ነገ ከሌላ ሰው ይችላል ለዚህ ምን ዋስትና አለሽ ማለት ነው። እኔም ያለፈ ህይወት አለኝ፣ አሁን ህይወት አለኝ። ህይወት ይቀጥላል። ገባሽ? አሁን ህይወት አለኝ። እንግዲህ እዚህ ጋር የምኖርለት ሰው አለ፣ የምትኖርለት ሰው አለ። በጣም ነው እንደምትኖርለት ሰው ያለው እዚህ እየቀለድሽብኝ ነው እንዴ ያለሽው? አንቺ ቀልድ ነው እንዴ ያልሽው? እኔ እኮ እዚህ ጋር ቁም ነገር ካወራን ከተረዳዳን ምናምን ብዬ ነው የመጣሁት ገባሽ እንድናዋራ ብዬ የቀጠርኩሽም ከተረዳዳ ነው። አውርተን መነጋገር ከቻልን ብዬ ነው የመጣሁት ተሻላ። ካልቻልን መነጋገር መሄድ ይችላል። ገባሽ ነግሬሻለሁ። በህይወታችን አትግቢ፣ በቃ የራስሽን ህይወት ኑሪ። ይብይሻል። አንቺ የሰው ህይወት እያበላሸች ነው ያለችው። ለምን የማንን ሆትን ያሽ ደጋግሚ ማለት ነው መናገር አልፈልግም። እዚህ ላይ ግን አንደኛ ማን ደውይላት እያለ እንደሚያስገድድሽ አውቃለሁ። ሁለተኛ ደግሞ እኔ ለማግኘት ለምን እንደፈለግሽ አውቃለሁ። ያለውን ነገር ለማጣራት ፈልገሽ እንጂ ግዴታ ደግሞ ለአንቺ የመናገር ግዴታ የለብኝም እንጂ ምንም ነገር ባይኖር ኖሮ እዚህ ጋር መጥተሽ እኔ ላግኝሽ እንደዚህ ልበልሽ። ወደ ሀገርሽ እንጂ እኔ ወደ ሀገር ሄድኩኝ አልሄድኩኝ አንቺ ምን አገባሽ ስትጀምሪ፣ እሱ ነገር ደግሞ ነገር የሆነ ነገር አይደለም። ህይወታችንን እየበጠበጥሽ ስለሆነ የመጣሽ ህይወታችንን እየበጠበጥሽ ስለሆነ ስለዛ መሄድ አለብሽ። አልሄድም ካልሽ ደግሞ በህይወታችን አትግቢ ነው እኔ እያልኩሽ ያለሁ። ትክክለኛውን ነገር ነው እየነገሩሻል። በቃ አልሄድም ካልሽ ነው መኖር ትችያለሽ፣ የሚመችሽ ቦታ መኖር ትችያለሽ። እኔ አስገድጅሽ አይደለም የምትሄጂው ግን በህይወታችን አትግቢ። በቃ በእኔ ና በቶፊቅ ህይወት አትግቢ። የራስሽን ህይወት ኑሪ። ስለ ላይ ህይወት መኖርና ና ለመኖር ደግሞ አንቺ አይመለከትሽም በማይመለከትሽ ነገር እየገባሽ እያጎካሽልሽ አንደኛ በጣም የቅናት እንዳየዎች ከሆነ በጣም

እና ህይወት ላይ ጣልቃ እየገባሽ ሂጂ ያልሽ አለ ይድን ብለሽና አይደል፣ ባንቺ ህይወት ላይ ለሚመጣው ነገር እያንዳንዷን ነገር አላልኩሽም። ቤተሰቦች ጭራሽ ማለት ነው ቤተሰቦች ተበጣጠሰች። ወላሂ ማለት ነው፣ በጣም ነው የታገስኳት። በጣም በጣም ማለት ያለውበት ቦታ መሀል ላይ መነቂያት እና በቃ ፈንጥረሽ ወሩሪያት የሚለኝ መቶ ነበር። ወላይ ግን በጣም በቃ ትግስቴን በጣም ጭራሽ ማለት ነው። በጣም የተበጣጠሰች ተበጣጠሰች ቤተሰቦች ወላሂ ነው የምላችው። ራሴን ለመቆጣጠር በጣም እየሞከርኩኝ ነበር እንጂ እንደዚህ በንግግሮ ማለት የሾሎ ጆሮዋን እንደዚህ መዝልጌ አውጥቼ ይጥላት ነበር ያሰብኩትኝ። ግን ያው አንዳንዴ ነገሮችን ትግስት ታግሰን ነው ማየት ያለብን እና በጣም ለመታገስ እየሞከርኩኝ ነበረ ጭራሽ እኔ ነው ዝታብኝ የምትሄጂው። ይሄ እርግጠኛ ነኝ፣ የቪዲዮ ታይዋለሽ ታይልሽ። አንቺስ ተዘር ማንዘርሽ ብትመጪ ራሱ ማለት ነው እኔ ሶፊያ አብድላ አልፈራሽ አንደኛ ማለት ነው። ሁለተኛ ደግሞ እኔን አታውቂኝም፣ ማን እንደሆንኩ አታውቂኝም። እንኳን አንቺን የመሰለ ቃሪያ ነውና ማለት ነው። እኔ ለወንድም አልመለስም በቃ በራሴ ኮንፊደንስ መማራለች። ላከበረኝ ሰው ጠግ ድረስ አከብራለሁ፣ ለናቀኝ ሰው ደግሞ ንቀቱን ጠግ ድረስ አስተፋዋለሁ። አንቺ ስለማታውቂኝ ነው። እዚህ ላይ ምናልባት ኮፊ ቦታ ላይ ስለሆንኩኝ እንጥር እንጥር ብለሽ አክትሽን አሳይተሽ ምናምን ሂደሻል፣ ችግር የለውም ሌላ ጊዜ ደግሞ ይሄ አክትሽን ይሄ ሌላ ጊዜ ደግሞ ያው እንደዚህ ማለት ነው። ምንጭቅጭቅ አድርገሽ እንዳይሄድሽ ማለት ነው። ታለቅሽበታለሽ። ጠብቂ ብቻ ማለት ነው። አንቺ ማንሽና እኔን ከመጣሽበት ተመለሽ የምትይኝ አገሩ እኮ የራስሽ አደረግሽው። ይሄ ሀገር ሀገሩ ያንቺ ነው እንዴ? የኢትዮጵያ ልጆች ሁሉም በቃ የብሄር ብሄረሰቦች ሀገር ነው። ያንቺ ሀገር ብቻ አይደለም፣ አንደኛ ማለት ነው። ሁለተኛ ደግሞ በቃ አስተዳደግሽን ነው የሚያሳየው። ሰው እንዴት በቃ ከሀገሬ ላይ ለቀሽ እንድትሄጂልኝ ይፈልጋለሁ ይባላል። በቃ የወረደ ሰው መሆንሽን ያወቅኩት ማለት ነው ይህን ቃል ስትጠቀሚው ነው። ሲቀጥል ደግሞ እኔ እዚህ ጋር የመጣውት አንደኛ ምን እንደምትይ ለመስማት ነው። ማን እንደላከሽ ምን ይሄን ይሄን ቃላት ተጠቀሚ እንዳለሽ አውቃለሁ። በደምብ ነው የማውቅ ህፃን ልጅ አይደለሁ ገባሽ አይደለ። ግን ሆኖ ደግሞ እዚህ ጋር መተሽ አክት እንድትሰሪብኝ አልፈልግም ነበረ። ግን ዛሬ እስኪ በቃ ቦታውን ልልቀቅላት ብዬ አክት እንደፈለግሽ እንድታወሪ ትዕግስት በሙሉ አምቄ ዝም ያልኩት ማለት ነው። የፈለግሽውን ነገር በቃ ላዳምጥሽ ብዬ ነው እያዳመጥኩሽ የነበረው ማለት ነው። እና ሰው ምንድን ነው የሚባለው? የሆነ ተረት አለ፣ ሀያት የምታረተው ማለት ነው። አንዳንድ ሰዎች ይሰርቁና ማለት ነው፣ ግን የሆነ አይነውጣ ይሆናሉ። አንቺ ደግሞ እንደዛ ነው የሆን ሽብኝ። እንበስ ችግር የለው ሌላ ጊዜ እንገናኛለን። ማንገናኝ ምናምን መስሎ ሻክት ምናምን እኔ በሰው ህይወት ላይ ጣልቃል እንትን አልልም። ማንም ሄደ መጣ ግድ አይሰጠኝም። አንቺ ግን እዚህ ጊዜ የተጠቀምሽን ነገር ተልከሽ እንደመጣሽ አውቃለሁ። ምናምን ሰዎች አበዛውባችሁ። በእናንተም ስሜታዊ ሁኜ ነው። ተረቷን መልሱ፣ አፏን በዳቦ አብሱ። ይደርስባችሁ ምን ታደርጋላችሁ? ኮሜንት ላይ ያስፍሩልኝ አለቅም ተናድጄ ያለው መምጣትም እኮ አልነበረብኝም፣ ግን ደግሞ እየረበሸች ስትሆን እስቲ ምን ፈልጋ ነው እኔ ምሬ ነው። ፍቅረኛ በጣም ነው የሚያሳዝነኝ። አሳዝነኝ ስላችሁ ደግሞ ሌላ ነገር የምታስቡ ሰዎቹ ምትሯሩ ትችላላችሁ። በሌላ ነገር ምንም ነገር እንዳታስቡ። ያው እንግዲህ ሰው ከሆናችሁ የሰው መውደቅ የሰው መከፋት ያሳዝናችኋል ብዬ አስባለሁ። እና እዚህ ላይ ትልቅ ጌም እየተጫወቱ ስለሆነ ነው። ለማንኛውም ያው አብራችሁ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ ውስጥ ስለምንገናኝ እወዳችኋለሁ። ሻው። እንግዲህ ቪዲዮ ይሄንን ይመስል ነበር። ሶፊያ ከልጅቷ ጋር ይሄን ሰጥ አገባ ለምን እንደፈለገችው አላቅም። ልጅቷም ደጋግማ እንደዚህ አይነት ነገር እያደረገች ነው ያለችው። ሶፊያ እንደተናገረችው ከሆነ እንግዲህ ከሀገራችንም ውጪ አይነት ነገር ነው ያለቻት ያለችው ማንም በሚኖርበት አገር ውስጥ። እዚህ ጋር ማን ነው ትክክል ለእናንተ? እንደኔ እንደኔ ሶፊያ ትክክል ናት። ለምሳሌ ብዙ አመት አብረው የኖረችው የሚወዳት የምትወደው የነበረ ሰው ላይ መሀል ላይ ሌላ ሴት ገብታ ነው። ማንኛውም ሰው ቢሆን ይህንን ነገር እድሉን ማሳለፍ አይፈልግም። ማለት እድሉን ስላችሁ ለሱ ብቻ ሳይሆን ለቶፊቅም የሚያቃትና አብሯት የኖራትን ቢመርጥ ይሻለዋል። እንደኔ ሀሳብ ይመስለኛል። እንግዲህ የእናንተን አላቅም። ኮሜንታችሁን አስቀምጥልን፣ ላይክ ሼር ሰብስክራይብ ማድረግ የረሳችሁ ደግሞ ወደኋላ ተመልሳችሁ ላይክ አድርጉ እናመሰግናለን።